ጂአብሰራት ሰላም፣ እንዴት ናቸው? ውድና የተከበራቸው የዛራ ሙሃዴ ዴቱ ተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ ያሰብና ከነ ገለ አልምዱላ። ውዶች፣ ግዶ ላይክሸር ሰብስክራይብ በማድረግ ጀምሩ ታበረታቱ፣ ሰላም ታበረታቱ፣ ከልብ አመሰግናለሁ። እንግዲህ ዳጣ የስንት ጊዜ ጥያቄዋ እናቴ በህይወት አለች የምለው ነበረ። እንግዲህ ዛሬ ጋሽ ደረጀ ያንን ጥያቄዋን በግድ መልሶላታል። ዳጣ ስለ እናቷ ማወቅ በጣም ነበር የምትፈልገው። ቢያንስ ምንድነው አንደኛ እሷ እንዳልጣለቻት ተረድታለች፣ እሷ እንዳልጣለቻት ታውቃለች። እና ግን እሷ ወይት ናት የሚለውን ደግሞ ለማወቅ በጣም ነበር የምትጓጓው። አሁን እንግዲህ ጋሽ ደረጀን በጣም ለምናውም ከእሱ አታንሽብኝ ነው የሚላት፣ አታንሽብኝ፣ አታንሽብኝ፣ ኑ ቡና እንጠጣ። ከዛ ዛሬ እንግዲህ የተፈጠረው ነገር በጣም ደስ የሚል ነው። እናቷ በህይወት እንዳለች አበስሯታል። እሷም በጣም ደስ ብሏታል። በጣም እና ሰውዬውም የሆነ ታረተኛ ትርብተኛ ነው ማለት ነው እና ውጋ ጥባቂ ነው የሚባለው እንደዚ ነው እንደዚ ነው። ነገሮቹን በምሳሌ ነው እና ምሳሌውን እንደዚ እንደዚ ስለሆነ ምናምን ብሎ አስረዳት። ዞሮ ያማለ ያማለ እሱ እናቷ እንዳለች ልጅ ነግሯታል። ዳጣ በጣም ደስ ብሏታል። አንድ ቀን ደግሞ እነት ሰላም ነው ሰላምናት ብሎ እንደሚነግራት ተስፋ አድርጋለሁኝ። ሰውዬው ጋሽ ደረጀ እና ማርታ ሲመካከሩበት የነበረ ጉዳይ ነበር። ደግሞ እሱ ምንድን ነው ያው የናታን አባት ናታንን መዳር እንደሚፈልግና ያው እየቀለደ ተልጆች አንዱትን ለመነድርልኝ ምናምን ብሎ አለኝ ሲላት፣ በቃ ሴትዮቱ ደስ ያላት እንደ ህማ ከሆነ በጣም አሪፍ እኮ ነው እኔ እኮ ብያለሁ። አስለን ናታንና ኤቢ በጣም ነው የሚጓደዱት። ሴትዮቱ ችክርልበት እንደ ናታና ይወደ እሰም ግን ይመስለኛል ያለች እሷ እንደምወደው እርግጠኛ ነኝ፣ ያለች ስለምትነግራት ልጅቱ እሱን እንደምወደው ስለምትነግራት እሷ እንደምትወደው እርግጠኛ ነኝ እሱ እሱም ግን ይወዳት ይመስለኛል ስላለ ያንን ደግሞ እኔ አጣራለሁ። አይ እነዚህ ይሄ ቀላል ነገር ቀላል ጉዳይ አየለም፣ ወንድም እንደውስ ከዳጣስ ጋር ብለሽኛ እንደምናም ስላል እኔ የዳጣን እርግጠኛም ብኝ የምነግርህ መቶ በመቶ የለችበትም አለችው። ለእኔ ልጅነትም ስለሆነው መሰል እሷ ዳጣ ጭራሽ የለችበትም አለችው። እና እውነቷ ነው ከዳጣ እናትን እሷ የሆነ በጓደኝነት መልኩ ዝም ብላ እንዲዛ- የሆነ ከላይ ከላይ ነው እንጂ እሱ በጣም ይወዳታል። ግን እሱ አልተረዳችውም። ምንድነው የሆነ ጊዜ የሆነ ቪዲዮ ላይ ታችኋል። ዛሬው ቪዲዮ ይሁን ትናንትናው ላይ መሰለኝ ያያታል፣ ዝም ብሎ ያያታል። ሽው ብሎ የለም አንተ መሆንህ ነው እንዲ፣ ቡዳ ልበላይ ነው አይን ይበላል ምናምን የሚባለው ልበላይ ነው እንዲ አለችው። አራ የለም አንተ ሲላይ ይዞሃል እንዲ አለችው። እንዲዛ ስትለው፣ እሱ ይዞሃል እንዲ ስትለው፣ ፍቅር ነው ፍቅር ይዞሃል እንዲ መስሎታትና፣ አዎ ይዞኛል፣ ምንድን ነው ሲላት፣ አዳ ሄድ ነው በላ ምናምን አለችው። እንዲ ደግሞ ልበላይ ደግሞ ውሃ ሰው ትበላለህ ብላ ተያዘኛ አረው ደቀይር ያላት ና እና ያኔ እሱ በፍቅር መልኩ መልኩ ይወዳታል። እሷ ደግሞ በወንድም መልኩ አብራው መሄድ መምጣት፣ አብራው ምግብ መሄድ ምናምን እኮ ትፈልጋለች። ግን እንደዚያ የምትፈልገው በምንድን ነው በወንድምነት መልኩ ነው እንጂ የፍቅር ምናምን የሚባለው ነገር ገና አልገባትም። ሰላም እኮ የሆነ ጊዜ እራሱ ስትመክራት ነበር። እና ሰላም ዳጣዬ፣ አሁን ያለሽበት የአንቺ ጊዜሽ መምረጫሽ ነው። ስለትዳር በቃ አስበሽ አመዛዝነሽ መምረጫሽ ነው። ምናምን ያኔ ለናታንም ዳጣን አሳምንልሃለሁ ችግር የለውም ስላለችው ስትላት ነበረ። እና አሁን ይህ ሁሉ ዙሪያ ጠምጠሙ ለመሄድ ምንድን ነው ሰላምዬ፣ ስትላት አሁን አንዴ ናታን ያለ ጨዋ ልጅ አታገኝም። በቃ በትምህርቱ ጎበዝ ነው፣ መልኩ ቆንጆ ነው፣ ጸባዩ፣ ሰው አክባሪነቱ ብላ እየሱን ጸባይ ዘረዘረችላት ማለት ነው። እና እንደሱ ያለ ሰው አታገኝም አይ ሰላም የኔ ብዙ ጥያቄ ያለኝ እኔ ለራሴ ሕይወቴ ላይ ምናምን አለች። አንቺ በቃ የሁትሽ ምን ምላሽ መቼ ነው የምታገኘው የህይወት የምላሽ እያልሽ እኮ ነገር ማምለጥ የለበትም ምናምን ብላ መከረቻት ማለት ነው እና እንግዲህ እስኪ ሰብ ላይ የሰላምን ምክር ተጠቀበለች። ናታን ምርጥ ልጅ ነው። በጣም ነው የሚወዳት። ይሆናታል። ግን እሷ ቀብ እያመች ነው የምትነቀው ነው እና የሆነ አሁን ደግሞ ናታን እና ውሃ ስሚ ንሄድ ያላት ወይ ዛዳኒ በቃ ተፋተኝ፣ ሰላም እነግርሻለሁ አለች። ውጭ ስንወጣ በኋላ ክው ብሎ በሉ አይቀርም ብሎ ማለት ነው። እና መሃሮቼ ፍቅሮቼ፣ ላይክ፣ ሸር፣ ሰብስክራይብ አድርጉ። ጠፋው ትናንትና ቪዲዮ አለቀቅኩ ትናንትና ወደ ለቀቅኩ መሰለኝ እና ለይኩ ዩቱብ ቀዘቀዝ ብላለች። እና ደግሞ ሀሳብ አስተያየት የተመጠቂያቸው ነገር በዚሁ በእንደዚህ መልኩ ይሻላል ወይስ በቪዲዮ ሪያክሽን በቪዲዮ መልኩ መምጣት ይሻላል? እና ሀሳብ አስተያየታችሁን ስቂያ ሲቀምጡ የምትከታተሉ ከሆነ እዚህ ድረስ ያዳመጣችሁኝ ማለት ነው እና በቪዲዮ መልኩ ያን እንሻላ ንግተ ነጎዳ በቪዲዮ መስራት ስለምፈልግ ያበረታታኛል። ካሜራ አልፈራም። በቪዲዮ ከሆነ ግን ያኔ ጀማሪ ሲሆን ጀማሪ ነ በቪዲዮ ሰርች አላውቅም። ሊቭ ላይ ምናምን አይዴ ሊቭ ላይ አሸን ሊቭ ላይ ብቻችሁን አታወሩም። ሰው ሲጽፍላችሁ ለዛ ኮሜንት ስትመልሱ ምናምን አያስፈራም። ግን በቪዲዮ ግን ቁጭ ብላችሁ ስታወሩ ማለት ነው ብቻችሁ የሆነ ያስፈራ ፍጥጥ ብላችሁ ካሜራ ፊት ስታወሩ ይሆንም በጣም ነው የሚያስፈራውና፣ ዞሮ መስራቴ አይቀርም እንሻላ አሁን ባልሰራ ነገ ተነገ ወዲያ የሆነ ጊዜ በቪዲዮ ሁልጊዜ እንደዚህ ተደብቀን ወይ ደግሞ ሁልጊዜ በድራማ እንሰራ የሆነ ጊዜ በራሳችን በራሳችን ነገር እንመጣለን። አሁን ምንድነው አይመችም፣ አረቤትም ስለሆን የምናሳያችሁም ነገር የዳተህየው ለሁን ቭሎግ ብለን ብንሰራ ረብ ይሆናል ሁላችን የምናውቀው ነገር ነው። አብዛኛው ዩቱብ ተከታታዮች ምንድን ናቸው? የአረብ ሀገር ሰው ነው ወይም ውጭ ያለ ሰው ማለት ነው። እና ለዚያ አሁን ተጧት ተነስታን ከዛ ሽንት ቤት አጠብኩ ከዛ ምን አረኩ ከዛ ጽዳት ጀመርኩ እያሉን መቼም አንሰራላችሁም። እና ለዛ ነው አሁን በዚህ እንጂ ኢንሻላህ እንጠግ ነገ ተነገ ወዲያ አለ ብሎ ሀገራችንም ሰላም ሆኖ ለነን ወደ አገር ስንገባ ደግሞ በቪዲዮ መምጣታችን አይቀርም። እናንተ ብቻ ላይክ ሼር፣ ሰብስክራይብ እያደረጋችሁ ያደረጋችሁ፣ ቢያንስ 10000 መሙላት አለብን። 10000 እንቻለን፣ እንሞላለን፣ ደግሞ የጊዜ ጉዳይ ነው እንጂ እንደው ወደ 10000 እንጠጋለን በያስባለሁኝ። እና አሁን አረብ ቤት ስለሆን አይመችም፣ ያኔ ብሎግ ለመስራት የሆነ ነገር ለመስራት አረብ ቤት፣ አረብ ቤት ዋይፋይ ነው፣ ለዋይፋይ አረብ ቤት ይመቻል፣ ሌላ ግን ምንም አይመችም። ምን ምን ምን የሚታየ ነገር አለ? ዕቃ የረሳት አረቤት ምን እንሰራለን፣ እጽዳለን፣ ምን እንላለን፣ እንተኛለን፣ እንነሳለን እና አንድ አይነት ውሎ ስለሆነ ነው። ስለዚህ እናንተ አበረታቱንና ከፍ ከፍ ካለ ኢትዮጵያችን ሀገራችን ሄደን እንሰራበታለን በሚል ነው እንግዲህ ሁዶቼ፣ ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱን። ምንም ከእናንተ የሚጎልባችሁም ነገር የለ፣ የምር ቪዲዮ ተከፈታችሁ ሰብስክራይብ አድርጉ ለእኛም ይጠቅመናል። ለእናንተ የማይጎዳችሁ ምንም ነገር የለውም ማለት ነውና፣ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ባይ ባይ።